እሺ እንግዲህ በዛሬው ቪዲዮ የምናየው ካብከት በመጠቀም እንዴት ቆንጆ የሆነ የዩቲዩብ ተምኔል መስራት እንደምንችል ነው የምናየው። በቅድሚያ ወደ ካብከት አፓችን እንገባለን። በአጠቃላይ ይሄንን ስራ ለመስራት ማለት በጣም ቆንጆ አድርገን ለመስራት ሶስት ስራዎች ሶስት አፕሊኬሽኖች ያስፈልጉናል። አይነሱን አንጠቀምም ካላችሁም በተወሰኑት በሁለቱ ብቻ መጨረስ ይቻላል። እንዲሁም በካብከት ብቻ መጨረስም ይቻላል ማለት ነው። ስለዚህ በቅድሚያ ወደ ካብከት አፓችን እንገባለን ቪዲችንን ላይክ እና ሰብስክራይብ ማድረግ እንዳትረሱ ካብከት አፓችን ላይ ከገባን በኋላ ምንድነው የምናደርገው ቀጥታ ሪሙቭ ባክግራውንድ የምትለዋን እነካታለን ማለት ነው ምክንያቱም ኢሞሽናችንን ዲስክራይብ የሚያደርግ አንድ ፎቶ ሬዲ ስላዘጋጀን በዚያ ፎቶ ለምሳሌ ፎቶ መውሰዳት እቺ ፎቶ ከወሰርናት በኋላ ሪሙቭ ባክግራውንድ አውቶማቲካሊ ሪሙቭ ያደርግልናል ማለት ነው ኦረዲ ሪሙቭ አደረገልን ጨርሷል አሁን ከዛ ምንድን ነው የምናደርገው ኤዲት ሞር እንላለን ማለት ነው ኤዲት ሞር የምትለዋን ከላይ ከነካናት በኋላ እዚህ ከታች እንመጣና እንደገና ሳይዝ የምትለዋን አንዴ እነካታለን ማለት ነው ከዛ ምን ይልናል እዚጋ እንደምታያት እንግዲህ ኢንስታግራም ፖስት ኢንስታግራም ስቶሪ ፌስቡክ ፖስት ፌስቡክ ከበር ፎቶ ዩቲዩብ ተምኔል ዩቲዩብ ቪዲዮ ይላል እኛ የምንፈልገው ዩቲዩብ ተምኔል ስለሆነ የዩቲዩቧን ተምኔል ክሬት እንለዋለን ማለት ነው። አሁን የዩቲዩብን ተምኔል ሳይዝ አመጣለን ማለት ነው። ከዛ በኋላ ምድ የምናደርገው ቀጥታ ፒክቸሯን እንነካታለን ማለት ነው። ቀጥታ ፒክቸሯን ነክተናት በፈለግነው ሳይዝ እያስገባን እያወጣን፣ እንደዚህ ለቪዲዮችን በሚመቸን መልኩ አጀስት እናደርገዋለን ማለት ነው። አጀስት አድርገን እናስቀምጠዋለን። ሌላ ማስገባት ያለብን ነገርም ካለ እናስገባለን እያስገባን እንዲሁ ሪሙቭ እናሳያችሁ። ለምሳሌ አሁን ፎቶ የምትሏን እነካለን። አሁንም እንደገና ሌላ ነገር መጨመር ከፈለግን ለምሳሌ ይችን ነገር መጨመር ከፈለግን ፎቶ የምትሏን እናስገባለን። ኦር ደግሞ ቆ አድ ፎቶ ብለን አሁንም ሌላ እናስገባል ለምሳሌችን እናስገባ ከዛ ይህንን ዲሌት እንላለን ማለት ነው። ዲሌ ስንል እዚ ኡላ ኡላ ያለች እሷ ማለት ከዛ ይሄን ራሱን ስልኳን ብቻ እንደገና ከታች ማለት ከዛ የትኞቹን አካላት ሪሙቭ ያመጣልናል። ሌላ ካለ ይሄን ስለሆነ ማለት ነው። ኦኬ ነገርም እንድታድግልን ከሆነ የምንፈልገው እንድታርግልን እናደርጋለን። ኦር ይሄ እንዲመሳሰልልን ከፈለግንም ደሞ ይሄንን ወደዚህ ጋር አምጥተን ችን ደሞ እንደዚህ ማረግ እንችላለን ማለት እንደዚህ ማረግ እንችላለን ማለት ነው። ከዛ ምንድነው ምን መርጠው ባክግራውንድ ነው ምን መርጠው ባክግራውንድ ከለር ለዩቲዩባችን አሪፍ ነው ብለምን እናስበውን ከለር ሊያደርግን እንመርጣለን ማለት ነው። እንዲያደርግን መርታለም ማለት ነው። አክቹአሊ ይሄ የስልኩ የዩ በተነና የእንትኑ አብሮ አልሄድም እናንተ በሌላ ቪዲዮ ሲሆን ፎቶችሁን አስተካክላችሁ አንስታችሁ ለተምኔላችሁ በሚመቸው መልኩ ታስተካክሉታላችሁ ማለት ነው። ለተምኔላችሁ በሚመቻችሁ መልኩ ታስተካክሉታላችሁ አምጥታችሁ እዚህ ላይ ስልኳ ላይ መግጠም ትችላላችሁ ማለት ነው። ስልኳ ላይ እንደዚህ ገጥማችሁ ማስተካከል ትችላላችሁ ማለት ነው። ሳይዙ ምናምን ያብራታችሁ ስለምታስተካክሉት ችግር የለውም። ከዛ ይህን ከጨረስን በኋላ ምድር የምናደርገው ቀጥታ ኤክስፖርት ነው ምንለው ማለት ነው። ኤክስፖርት ካለን በኋላ ጨርሰን ካብከቱን ስራ እንወጣለን። ከካብከት ውስጥ ወደ ሁለተኛው ስራ ወደ ሁለተኛው ስራ ስንሄድ ምንድ ነው የምናደርገው? አሁን ኳሊቲውን ኢንሃንስ ላይቱን ምናምን የምናስተካክለው ማለት ነው። ለዚያ ደግሞ አዲስ ሶፍትዌር አለች ሃይፒክ የምትባል ሶፍት አፕሊኬሽን ማለት ነው። እቺ ሃይፒክ እንደምትት ዚ ዳር ላይ ያለችዋን እሷን ትነኳት አላችሁ ትነኳትና ትከፍቷት አላችሁ ከዛ በኋላ ባይ ዲፎልት እዚህ ጋር ያመጣላችኋል። አሁን ላይ የሰራነውን ስራ አምጥቶልናል። እዚህ ጋር እቺ ያመጣትን ስራ ከካብከት ኤክስፖርት ያደረግናትን ስራ ቀጥታ አይፒ ክላይንት አስገባታለን ማለት ነው። አሁን ምንድን ነው የምናደርገው? ይሄ ጥራቱን ምናምን ነው የምናስጠቅብቀው። ለምሳሌ እችን ተቻፕ ብለን እዚህ ጥቋቁር ነገሮች ምናምን እንዲጠፉ እችን ስሙዝ እናረጋታለን ማለት ነው። ኦኬ እንላለን። ከዛ ላይቱን ደግሞ እንዲያስተካክልልን አጀስት የሚለው ውስጥ እንገባና ይህንን አውቶ አጀስት እንለዋለን ማለት ነው። ላይቱን ምኑን ፋይ ያደርገዋል ማለት ነው። ከዛ ኤአይ ኢናንስ እንለዋለን። ኢናንስ ደግሞ እንዲያደርገው በኤአይ ኢናንስ እንዲያደርገው ራሱ ኢናንስ አድርጎ ይጨርስልናል ማለት ነው። ከዛ ኢናንስ ኢሜጅ እንለዋለን። እንደገና ኢሜጆቹን ኢናንስ እንዳያደርጋቸው ማለት ነው። አሁን ቅድም ከዛ ያመጣነው እና ይሄ በጣም ልዩነት አለው። ይህ አሁን በጣም ፏ ያለ ነው ፍክት ያለ ነው። ነገሮች ሁሉ ጽድት ያሉ ናቸው። እንደምታዩት ሙሉ ለሙሉ ይሄን ፏ አድርገነዋል ማለት ነው። አሁን ይሄንንም ኤክስፖርት እንለዋለን ማለት ነው። በቀላሉ ኤክስፖርት እንለዋለን። ከዛ ታዋቂዋ ፒክስል ላብ ጋር እንሄዳለን ማለት ነው። ጽሁፍ ለመጻፍ ጽሁፍ ለመጻፍ በጣም አሪፍ ፒክስል ላብ ስለሆነች ፒክስል ላብ ላይ ኤዚች ፒክስል ላብ አፕሊኬሽን ላይ ደግሞ እንሄድና እሷ እንዳይ ደግሞ ኢምፖርት አርገ ነው ደግሞ ይሄንን አሪፍ አሪፍ ጽሁፎችን እንጽፍበታለን ማለት ነው። መጀመሪያ ስራ ነው ስራ ካለ አሁን end delete እናረጋለን። ከዛ ጄ ፕላስ ምልክቷን እነካለን። ከዛ from gallery እንለዋለን። gallery ላይ ስለሆነ ኦሬዲ ሴቭ ያርግነው from gallery እንለዋለን

ከዛ ጽሁፋችን እዚህ ጋር መጣለች በእጃችን እናመጣና ሰፋ እናደርጋታለን። ከዛ ኤዲት እንለዋለን ማለት ነው። ጽሁፉ ኤዲት ካልነው በኋላ ለምሳሌ ለምሳሌ በክሪፕቶ ከሰርኩ በክሪፕቶ ከሰርኩ ብለን እናስገባታል ማለት። ከዛ በኋላ እዚጋ ይሄ ክስላ እንደምታውቁት ብዙ ኮምፖነንቶች አሉት። ለምሳሌ ከለሩን በዚህ መቀየር ትችላላችሁ። ስሪዲ ቴክስቶችን መጠቀም ትችላላችሁ። ፎንት ሳይዙ ለምሳሌ ቦልድ መሆን ስላለበት ሁሌም የተምኔል ቦልድ መሆን ስላለበት፣ ቦልድ ታረጉታላችሁ። ከዛ ከታች ባግራውንድ ለቴክስቱ የምትፈልጉለት ከሆነም። እንደዚህ ባክግራውንድ ልሰሩለት ትችላላችሁ ማለት ነው። እንደዚህ ባክግራውንድ ለቴክስቱ መስራት ትችላላችሁ ማለት ነው። ከዛ ካርቪ እንዲሆንላችሁ ከፈለጋችሁ ደግሞ እዚች ጋራ ራዲየስ ምትሏን ስጨምሩባት እንደዚህ አይነት የሆነች ካርቪ የሆነች ቅርጽ ትይዛለች ማለት ነው። ካርቪ የሆነች ቅርጽ ትይዛለች ማለት ነው። ከዛ በኋላ ከፈለጋችሁ ደግሞ እዚህ ጋር ስትሮክ የምትለው አናክታችሁ እቺን ከፍ አርጋችሁ ስፑፉ ትንሽ ዴቭዝ እንዲኖረው ማድረግ ይቻላል ማለት ነው። ከሩ ደጎን ደግሞ አስጠግታችሁ እንደገና ስሪዲ ቴክስት አርጋችሁ ቴክስቱን ደግሞ እንደገና ስሪዲ ማድረግ ይቻላል ማለት ነው። በዚህ በዳርክን እየጨመራችሁ የተወሰኑ የተወሰኑ ነገሮችን እንደዚህ እየጨመራችሁ ቴክስቱን ሞር የስሪዲ ቪው እንዲኖረው ማድረግ ይቻላል ማለት ነው። እንግዲህ የቴክስቱ ጉዳይ ኦሬዲ ሁሉም እዚህ ላይ ስላሉ ምንኝ እየነካካችሁ በቃ ቴክስቱ አሪፍ የሆነ ቴክስት እንዲሆን ማድረግ ነው። ከዛ በኋላ ይሄን ከጨረሳችሁ በኋላ ዴብዝ የሚለውን መጨመር ትችላላችሁ። እንደዚህ አርጋችሁ ሪል የሆነ ስሪዲ እንዲያምጣላችሁ እነኝም በቃ የጨምራችሁ የጨምራችሁ ማየት ነው። የተመቻችሁን አይነት ሮቴት ማድረግ የምፈልጉም ከሆነ በዚህ ልክ እንደዚህ ሮቴት እያደረጋችሁ ምናምን ተያውታላችሁ ማለት ነው። እናንተ በሚመቻችሁ መልኩ አሳምራችሁ ከዚህ በላይ ጽሑፉን መጻፍ ትችላላችሁ። ሌላ ቪዲዮ ፐርፐስ ስለሆነ ማሳያችሁ ጸጥ ብዬ የሚጠቀም ካለት ከዛ ምድር የምትሉት እዚህ ላይ የሴቭ ምልክቷ ነው የምነኩት። ከላይ ያለ ከፕላስ ጎን ያለችዋል እሷን ተነኳታላችሁ። ሴቫስ ኢሜጅ ትሉታላችሁ። ሴባስ ኢሜጅ ካላችሁት በኋላ እዚህ ጋር ዲፎልት የምትላለች እችን አልትራ ነው የምታደርጓ ቬሪ ሀይ ሳይሆን አልትራ ሀይ። በጣም ጽድት ያለ ፎቶ እንዲሆን ማለት ነው። ከዛ ሴፍቱ ጋለሪ ትሉታላችሁ ማለት ነው። እንግዲህ አሁን የሰራ ስራ በጣም ብዙ ሜጋባይት ስለሆነ ዩቲብ ላይ ስንወስዶ ደግሞ አይቀበለንም ማለት ነው። ይ ያቺ ደግሞ አሁን በዚህ በአስገባናት በፊት ከውከት ላይ በአስገባናት ሳይዝ የራሳችን የስልካችን ጋለሪ ላይ ደግሞ ሄደን ከት እናደርገዋለን ማለት ነው። የስልካችን ጋለሪ ላይ ደግሞ ሄደን በአጠቃላይ እቻትና ሲወስደን ምን እናደርጋታለን? ኤዲት የምትለው ነክተን ካት እናደርጋታለን ማለት ነው። ካት እናደርጋታለን ማለት ነው። ከዛ ሴቭ እንለዋለን። ስቲ ተወሰነች፣ በዚህ በዳር በኩል ትቀረዋለች። እሷንም መለሰን ኤዲት ብለን ከት እናደርጋታለን፣ ከት አድርገ እናወጣታለን ማለት ነው። ሴም እንሆናለን። አሁን እንዴት ጽድቅ ያለ ተምኔል ሰራን ማለት ነው። ከዚህም በላይ ምርጥ ማድረግ ይቻላል። ቴክኒካሊቲውን እንድታያውቅ ነው። ቴክኒካሊቲው ይሄ ነው። እነኝም ብቻ በመጠቀም አሪፍ የሆነ ተምኔል መስራት ይቻላል ማለት ነው። ሳይዙም ይቀንሳል። እያንዳንዱ ነገር እንደምታዩት አሪፍ ነው። የተጠቀምኳቸውን አፕሊኬሽኖች ለማግኘት ቴሌግራም ቻናላችን ባዮ ላይ ስላለ ቴሌግራም ቻናላችንን ነክታችሁ ተቀላቀሉና ሶፍትዌሮችን ማግኘት ትችላላችሁ። ቪዲዮም ደጋግማችሁት ተምኔል ለመስራት በጣም ቀላሉ መንገድ ይሄ ነው። ማለት በራሳችሁ ዲዛይን የፈለጋችሁትን ተምኔል ለመስራት